ማር አድማሽ ተመልካቾቻችን ከቶፕ ኔትወርክ ለታዊ ዜናዎችን ይዘን ቀርበናል። በቅድመ አድማሾቹ የሕክምና ጋዝ ማምረቻ ተቋማት ቁጥጥር መመሪያ ጸደቀ። የኢትዮጵያ መምህራንና የጤና ባለሙያዎች ገቢያቸው እየቀነሰ መምጣቱና ከሙያቸው ለቀው የመውጣት ፍላጎታቸው መጨመሩን ጥናት አመላከተ። የኢትዮጵያ ሰብአዊ መብቶች ኮሚሽን ከግንቦት 5 2017 ዓ.ም ጀምሮ በተለያዩ የሀገሪቱ ክፍሎች የሕክምና ባለሙያዎች በሕክምና ተቋማት ውስጥ በማድረግ ላይ የሚገኙት የስራ ማቆም አድማ እንዲሁም ይህንን ተከትሎ በመንግስት እየተወሰዱ ያሉ እርምጃዎች የሰብአዊ መብቶች ጥሰቶችን እንዳያስከትሉ ትኩረት ሊሰጣቸው እንደሚገባ አፋጣኝ መፍትሄም ሊፈልጉ እንደሚገባ አሳስቧል። የውጭ ጉዳይ ኢንስቲትዩት በባህረ ሰላጤውና በቀይ ባህር ቀጠና መካከል ኢኮኖሚና የጸጥታ ትብብር ላይ ያተኮረ ሶስተኛው ዙር ውይይት እየተካሄደ ነው። በአዲስ አበባ ከተማ አጭር ቀሚስ አስለብሰው የመስተንግዶ ስራ ሲያሰሩ የነበሩ ሰላሳ ስምንት ሆቴሎችና ስጋ ቤቶች ማስጠንቀቂያ ተሰጣቸው። የህክምና ጋዝ ማምረቻ ተቋማት ቁጥጥር መመሪያ ጸደቀ። በኢትዮጵያ የምግብና መድኃኒት ባለስልጣን የወጣው በፍትህ ሚኒስቴር የጸደቀው የሕክምና ጋዝ ማምረቻ ተቋማት ቁጥጥር መመሪያ ቁጥር 1061/2017 የሕክምና አገልግሎት የሚውሉ ጋዞች በተለይም ኦክስጅን የሚያመሩት ተቋማት ጥራትና ደህንነት ቁጥጥር ስር እንዲውሉ አስችሏል። የመመሪያው ዋና ዓላማ የሕክምና ጋዞች ደህንነታቸው የጠበቀ፣ ጥራታቸው የተረጋገጠና ውጤታማ መሆናቸውን በማረጋገጥ የታካሚዎችን ጤንነት መጠበቅ ነው። ይህ መመሪያ በሕክምና ጋዞች ላይ በካይ ነገር እንዳይኖር በመከልከል በታካሚዎች ላይ ሊደርስ የሚችል የጤና ችግርና አሉታዊ ክስተቶችን ለመቀነስ ከፍተኛ አስተዋጽኦ እንዳለው ተገልጿል። መመሪያው የጥራት ደረጃውን የጠበቀ የመድኃኒት ጋዝ ለታካሚዎች በማቅረብ የሚያስችሉ መስፈርቶችን ያካተተ ሲሆን እነዚህም ጋዞች በማምረት በጥራት ቁጥጥር በማከማቸትና በማሰራጨት ላይ ተግባራዊ የሚደረጉ ናቸው ተብሏል። የሕክምና ጋዞች በተለይም ኦክስጅን ከፍተኛ ፍላጎት ያላቸው በመሆኑ ምርታቸው አስፈላጊነቱን የጥራት መመዘኛ ማሟላት ማረጋገጥ ወሳኝ መሆኑ በዚሁ መመሪያ ተመላክቷል። የምርቶችን ባህሪና በማምረት ሂደት ውስጥ የሚያስፈልጉትን ልዩ መሳሪያ የህክምና ጋዝ ደህንነት ጥራትና ውጤታማነትን ለማረጋገጥ ወጥና ተከታታይ የሆነ የማስፈጸም ስርዓት መዘርጋት አስፈላጊ ማድረጉን ለመመሪያው መውጣት ተጨማሪ ምክንያት መሆኑ ተጠቁሟል። የኢትዮጵያ መምህራንና የጤና ሰራተኞች ገቢያቸው እየቀነሰ መምጣቱና ከሙያቸው ለቀው የመውጣት ፍላጎታቸው መጨመሩን ጥናት አመላከተ። አክሽን ኤድ ባካሄደው አዲስ ጥናት በርካታ የኢትዮጵያ መምህራንና የጤና ባለሙያዎች የገንዘብ እጥረት እየተባባሰ የስራ ሁኔታ እያሽቆለቆልና ሙያቸውን ለቀው የመውጣት ፍላጎታቸው እየጨመረ መምጣቱን ገልጿል። በሪፖርቱ መሰረት የኢትዮጵያ ትምህርት ቤቶች በጀት ላለፉት አምስት አመታት ውስጥ በሀምሳ በመቶ ቀንሷል። ይህ የገንዘብ ጫና መሰረታዊ የትምህርት ቁሳቁሶች እጥረት እንዲከሰት ምክንያት ሆኗል ያለው ጥናቱ በጥናቱ የተሳተፉ ሁሉም መምህራን በትምህርት ቤት መሳሪያዎች፣ የመማሪያ መጽሐፍት ከፍተኛ እጥረት እንዳለባቸው ገልጸዋልን ብሏል። 80 በመቶ በላይ የሚሆኑት ውስን መሳሪያዎች ከስራ ባልደረቦቻቸው ጋር ለመጋራት እንደተገደዱም ተናግረዋል። ጥናቱ በተጨማሪም 91 በመቶ የሚሆኑት መምህራን የስራ ሁኔታ እየተባባሰ መምጣቱን የገለጹ ሲሆን፣ 96 በመቶ የሚሆኑት ደግሞ ባለፉት ከሶስት እና አምስት ዓመታት ውስጥ ምንም አይነት የሙያ ስልጠና እንዳላገኙ ተናግረዋል። እነዚህ ጫናዎች ዘጠና አንድ በመቶ የሚሆኑት ኢትዮጵያውያን መምህራን ሙያቸውን ለመልቀቅ ፍላጎት እንዳላቸው እንዲገልጹ አድርጓቸዋለም፣ ተብሏል። በኢትዮጵያ በጤናው ዘርፍ ያሉ ተግዳሮቶች ከዚህ ያነሱ አይደሉም። በጥናቱ ከተካተቱ የጤና ባለሙያዎች መካከል ዘጠና አምስት በመቶ የሚሆኑት የሕክምና መሳሪያዎችና አስፈላጊ መድኃኒቶች እጥረት መኖሩን ተናግረዋል። የወሊድ የጤና ከባድ የአገልግሎት አሰጣጥ ችግር መኖሩንም ዘጠና በመቶ የሚሆኑት ምላሽ ሰጪዎች ገልጸዋል። የገንዘብ ጫና ሌላኛው የጥናቱ ጭብጥ ሆኖ የተነሳ ሲሆን ሁሉም የዳሳ ጥናት የተደረገባቸው ሕክምና ባለሙያዎች ገቢያቸው በቂ እንዳልሆነ ገልጸዋል። ከሁሉም በላይ ደግሞ 75 በመቶ የሚሆኑት የሕክምና ባለሙያዎች ገቢያቸውን መቀነሱ የተነሳ የቤተሰቦቻቸውን የምግብ መጠን ለመቀነስ እንደተገደዱ ተናግረዋል። እንዲሁም ሁሉም ምላሽ ሰጪዎች ከፍተኛ ጭንቀት እንዳለባቸው የገለጹ ሲሆን ከአራቱ ሶስቱ ጤናማ የስራና የኑሮ ሚዛን ለመጠበቅ እንደሚቸገሩ ተናግረዋል። ጥናቱ እንዳመላከተው በሀገር አቀፍ ደረጃ ኢትዮጵያ ከበጀቷ 7.1 በመቶ ለጤናና ና 23.01 በመቶ ደግሞ ለትምህርት መድባለች። ሁሉም ከዓለም አቀፍ ደረጃ በታች ናቸውም ተብሏል። ሀገሪቱ በየአመቱ 213.3 ሚሊዮን ዶላር የሚገመት ገንዘብ በግብር ማጭበርበር የምታጣ ሲሆን ከገቢዋ 6 በመቶ የሚሆነው የውጭ ዕዳ ለመክፈልም ታውላለች። የኢትዮጵያ ሰብአዊ መብቶች ኮሚሽን ከግንቦት 5 2017 ዓ ም ጀምሮ በተለያዩ የሀገሪቱ ክፍሎች የሕክምና ባለሙያዎች በሕክምና ተቋማት ውስጥ በማድረግ ላይ የሚገኙት የስራ ማቆም አድማ እንዲሁም ይህንን ተከትሎ በመንግስት እየተወሰዱ ያሉ እርምጃዎች የሰብአዊ መብት ጥሰቶች እንዳያስከትሉ ትኩረት ሊሰጣቸውና አፋጣኝ መፍትሄ ሊያገኙ እንደሚገባም አሳስቧል። ኢሰመኮ አንዳንድ የህክምና ባለሙያዎች የደሞዝና የስራ ሁኔታ ጋር በተያያዙ ጥያቄዎች መንግስት እንዲመለስላቸው ሰጥተናል ያሉት የ30 ቀናት የጊዜ ገደብ ከግንቦት 3 2017 ዓ ምት መጠናቀቁን ተከትሎ በመንግስት ህክምና ባለሙያዎች በመወሰድ ላይ የሚገኙት እርምጃዎች በመከታተል ላይ ይገኛል። በዚህም መሰረት ኢሰመኮ ከአዲስ አበባ በተጨማሪ ከአጋሮ፣ ከአርባ ምንጭ፣ ከባህር ዳር፣ ከፍቼ፣ ከጎባ፣ ከሐዋሳና ከጅማ ከተሞች መረጃ ማሰባሰብ ችሏል። ኢሰመኮ የህክምና ባለሙያዎችን በመወከል የቀረቡለትን ከተመጣጣኝ ደመወዝ ከጥቅማጥቅም ከሙያ እድገት እድሎች እንዲሁም ከምቹ የስራ ቦታ ና የስራ ቦታ ነጻነት ጋር የተያያዙ ጥያቄዎች ሚያዝያ 3 2017 ዓም ለጤና ሚኒስቴር ያቀረቡ መሆኑ ና መንግስት እነዚህን ባለ 12 ነጥብ ጥያቄዎች በተሰጠው 30 ቀናት አለመፈጸሙን በሚል ከግንቦት አምስት ጀምሮ የስራ ማቆም አድማ ማድረጋቸውን ለመረዳት ችሏል። የኢሰመኮ ዋና ኮሚሽነር ብርሃኑ አደሎ በጤናው ዘርፍ የሚደረግ የስራ ማቆም አድማ በማህበረሰብ የጤና በሕይወት የመኖር መብት ላይ አሉታዊ ተጽዕኖ ሊያስከትል የሚችል በመሆኑ የሕክምና ባለሙያዎች ያቀረቧቸው ጥያቄዎች መንግስት ትኩረት ሰጥቶ ግልጽና አፋጣኝ በሆነ መንገድ መፍትሄ የሚገኝበት ሁኔታ እንዲመቻች፣ እንዲሁም የሕክምና ባለሙያዎች ሕብረተሰቡን የጤናና በሕይወት የመኖር መብትን አደጋ ላይ በማይጠል መልኩ ጥያቄዎቻቸውን እንዲያቀርቡ ጥሪ አቅርቧል። ዋና ኮሚሽነሩ አክለውም ከስራ ማቆም አድማሩ ጋር በተያያዘ የሚወሰዱ አስተዳደራዊና ሌሎች ማናቸውም እርምጃዎች አግባብነት ያላቸው ሕጎችና የሰብአዊ መብት መርሆችን የተከተሉ ሊሆን እንደሚገባም አሳስበዋል። ኢንስቲትዩቱ በባህረ ሰላጤውና በቀይ ባህር ቀጠና መካከል ኢኮኖሚና የጸጥታ ትብብር ላይ ያተኮረ ሶስተኛ ዙር ውይይት እያካሄደ ነው። የውጭ ጉዳይ ኢንስቲትዩት በባህረ ሰላጤውና በአፍሪካ ቀንድ መካከል ያለውን የኢኮኖሚና የጸጥታ ትብብር ማሰስ እድሎችን፣ ተግዳሮቶችና የወደፊት አቅጣጫዎችን በሚል መሪ ቃል ሶስተኛው የቀይ ባህር ከፍተኛ ደረጃ ክልላዊ ውይይት በአዲስ አበባ እየተካሄደ ይገኛል። ኮንፈረንሱ በባህረ ሰላጤው ሀገራትና በአፍሪካ ቀንድ መካከል የኢኮኖሚና የጸጥታ ግንኙነት ተለዋዋጭነት ሁኔታዎች ላይ ለመወያየት መሪዎችን፣ የፖሊሲ አውጪዎችና ባለሙያዎች አንድ ላይ ማሰባሰቡን የውጭ ጉዳይ ኢንስቲትዩት የተገኘ መረጃ ያመለክታል። የኢንስቲትዩቱ ዋና ዳይሬክተር ጃፋር በድሩ በመክፈቻ ንግግራቸው ወቅት የስብሰባውን ፋይዳ የገለጹ ሲሆን እየተሰባበረ በመጣው ቀጠናዊ ምህዳር ውስጥ በባህረ ሰላጤው ና በአፍሪካ ቀንድ መካከል ያለውን መስተጋብር የሚያስከትላቸው አንድምታዎች ና ውስብስብ ነገሮች የሚያንጸባርቅ ነው ብለዋል። እንዲሁም አሁን ያለው የባህረ ሰላጤው ና የአፍሪካ ቀንድ ትብብር እድሎች ና ተግዳሮቶችን ለመተንተን ያለመ ሲሆን ለዘላቂ ትብብር የወደፊት አቅጣጫዎችን ያስቀምጣልም ተብሏል። በተጨማሪም ውይይቶቹ በቀጠናው ደህንነት፣ በኢንቨስትመንት ፍሰት፣ በመሰረተ ልማት ዝርጋታና በዲፕሎማሲያዊ ግንኙነት ላይ እያተኮሩ እንደሚሆኑ ተመላክቷል። በአዲስ አበባ ከተማ አጭር ቀሚስ አስለብሰው የመስተንግዶ ስራ ሲያሰሩ የነበሩ ሰላሳ ስምንት ሆቴልና ስጋ ቤቶች ላይ ማስጠንቀቂያ ተሰጠ። ከጉልበት በታች የሆነ አጭር ቀሚስ ለብሶ የመስተንግዶ ስራ ያሰራ ሆቴልና መሰል ተቋም እንዲሁም እስከ 50 ሺህ ብር የሚደርስ የገንዘብ መቀጮ እንደሚያስቀጣ የአዲስ አበባ ከተማ ባህል፣ ኪነ ጥበብ፣ ቱሪዝም ቢሮ ማስታወቁ ይታወሳል። በቢሮው የቱሪስት አገልግሎት ተቋማት ብቃት ማረጋገጥና ደረጃ ምደባ ዳይሬክተር ወይዘሮ ገነት ይመር ለብስራት ሬዲዮ እንደተናገሩት ቢሮው በአዋጅ ቁጥር 74 ተስባሩ 2014 አንቀጽ 22 ቁጥር 6 እስከ 13 በተሰጠው ስልጣን መሰረት በሆቴልና መለሰል አገልግሎት ሰጪ ተቋማት ዙሪያ ኢትዮጵያዊ ባህልና እሴትን እየተሸረሸረ በመሆኑ የመጣው ደንብ የማስፈጸም ስልጣን ሰጥቶታል። በአዲስ አበባ ከተማ በሆቴሎችና መሰል አገልግሎት ሰጪ ተቋማት ውስጥ የሚሰሩ ሰራተኞች የሚለብሷቸው ልብሶችና የሚያደርጓቸው ጌጣጌጦች የኢትዮጵያ ባህልና እሴትን የጠበቁ መሆን እንዳለባቸው ተመላክቷል ያሉት ዳይሬክተሯ ከጽሁፍ ማስጠንቀቂያ እስከ ገንዘብ ቅጣትና ከባድ እርምጃ ድረስ በደንቡ ተካቷለን ብለዋል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ላይ ለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ